መጀመሪያ የእውነት ብሩኬ በሰላም ስለመጣህ ስላየንክ በጣም ደስ ብሎናል እንኳን ሰላም መጣህ በሁለተኛ ደግሞ ሚፍታህ ወንድሜ በአካል ሄደህ ሀይሚንም ብሩኬንም አንድ ላይ አገናኝተህ ለማስታረቅ መሞከርህ የእውነት በጣም ነው የማመሰግንህ አንተ መልካም ሰውነ በጣም ጥሩ ሰውነህ ስለዚህ ከዚህ በኋላም ደግሞ አደራ ተስፋ እንዳትቆርጥ ደግማ ሞክር። እውነት ሚፍታህን ሳየው በብሩኬ ቤት በጣም ነው ደስ ያለኝ። የሆነ ተስፋ ነው የሰነኩት እና እውነት ለመናገር ሶስቱን ብቻ ሳያቸው በቃ በሰላም የሚነጋገሩ ነበር የመሰለኝ ግን ነው አይደለም። አምላኬ ሆይ ለእነዚህ ሁለት ልጆች እባክህ ማስተዋልን ስጣቸው፣ እባክህ ልብ ስጣቸው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ነባሪው ናችሁም። እንግዲህ ሀይሚና ብሩኬ ብሩኬ እንግዲህ ከአራት ቀን ከአምስት ቀን በላይ ጠፍቶ ነው የከረመው። የጠፋበትን ምክንያት እንግዲህ ያው ቀንም ነግሬያችኋለሁ፣ ትናንትና ነግሬያችኋለሁ። ታሟል ምናምን የሚባል ወሬ ነበረ፣ ነገር ግን እግዚአብሔር የተመሰገነ ይሁን ክቡር ይስፋ ለመድሃኔ አለም እጅግ በጣም ደህና ነው። ብሩኬ የጠፋበትን ምክንያት እንግዲህ ከነገሮች ልራቅ ብዬ ነው፣ ራሴን ማረጋጋት ስላለብኝ ነው፣ ከነገሮች ራቅ ብዬ ራሴን ላዳምጥ ብዬ ነው፣ ከራሴ ጋር ልነጋገር ብዬ ነው ብሏል። እንግዲህ እውነት ነው፣ እንደዚህ ጠፋ ማለት ነገሮችን ለየት ብሎ ማዳመጥ መልካም ነው። መጥቶ ያልሆነ የሆነ ነገር ከመነጋገር ክፉ ቃል ከመነጋገር ከነገሮች ገለል ማለት መልካም ነው። እና ብሩኬ እንግዲህ እሱን ብሎ ጠፍቶ ከርሟል። ሚፍታህ ወንድሜም እንግዲህ ዛሬ ነገሮችን ለመፍታት ለማስተካከል፣ እኛ ከእናንተ ገና ብዙ የምንጠብቀው ነገር አለ። እንዴት እንደዚህ ታደርጋላችሁ? ስለዚህ ነገሮቹን ሁሉ ተነጋግራችሁ መፍታት አለባችሁ። ነት እስከዛሬ ምንም አልሰማውትም ነበረ። ሚፍታህን ዝም ብሎ ነበረ። ነገር ግን ያው ነገሮች እየከፉ ሲመጡ ወዳልሆነ ደረጃ ሲደርሱ ነገሮችን ማረጋጋት አለብኝ ብሎ መቷል። እንግዲህ የምር አንዳንዴ ማለት ነው ነገሮች ከባድ ናቸው። እንግዲህ ፍፄ ሞክረዋል በአካል አልተሳካም። ሚፍታህም ሞክረዋል አልተሳካም። ሀይሚና ብሩኬ ምን እያደረጋችሁ ነው? የምር ግን ነገሩን እያመረራችሁት ነው። የምር ግን የእውነት እናንተ ተጠላልታችሁ ነው የእውነት ግን እናንተ የምር ተኮራርፋችሁ ነው የምር ወይስ ተለያይታችሁ ነው ምንድን ነው እንደዚህ የሚያደርጋችሁ ለምንድን ነው መረጋጋት ያቃታችሁ ለምንድን ነው መደማመጥ ያቃታችሁ የምር እኔ እንጃ እኔ በጣም ነው ያዘንኩት ዛሬ በተለይ በቃ እኔ መጀመሪያ ተስፋ አድርጌ የነበረ ሶስቱን ብቻ ሳያቸው አይ በቃ ዛሬ ሰላም ይወርዳል ሚፍታህ ካለ ነገሮች ይበርዳሉ ብዬ አስቤ ነበረ። ምክንያቱም በመካከላቸው የሚያበጣብጥ ሰው የሚያባብስ ሰው ስለሌለ ማለት ነው። ግን እሳ አልሆነም። የምር በጣም ያሳዝናል ይሄ አለመሆኑ። ነገሮች እየተባባሱ እየተባባሱ እየተባባሱ እየሄዱ ነው። እንግዲህ ስለ ሀብሉም ስለ ቀኑም ዘፈን ተነስቶ ነበረ። ብሩኬ ሚዲያ ላይ አይምጣን እንጂ እያንዳንዱን ነገር ያዳምጣል ያያል የሚባለውን የሚደረገውን ፖስተውን እያንዳንዱ እንቅስቃሴ ሚዲያው ላይ ያለውን ነገር በጠቅላላ እያየ እንደነበር ነው የተረዳሁት እና ይህንን እያየ ደግሞ ይረጋጋል፣ ሰላም ይሆናል ማለት በጣም ከባድ ነው። ምክንያቱም እንግዲህ ስለ ሀብሉም ያው ስትጠየቅ፣ ሀይሚ ስትተኛ ነሽ ለምንድን ነው ሀብል የተቀበልሽው? ስለምፈልጊው ነው ምናምን ሲላትም እንግዲህ እኔ እናንተ ተነጋግረን ተለያይተን ጨርሰናል። ስለዚህ እንኳን አይደለም ሀብል ምንም ባድርግ አንተን አይመለከትህም። ስለዚህ ነገር የመጠየቅ መብት የለህም፣ መጠየቅም አትችልም ነው ያለችው። እንግዲህ ሀይሚዬ። ብሩኬም እንግዲህ መጀመሪያ ሀብትሽ ማን ነው ሚፍታህ ሲናገረው ለምንድን ነው እንደዚህ የምትሆኑት ምናምን ሲለው እኔ እናሷ ይሄንን ነገር ጨርሰናል። ስለዚህ ድጋሚ ማንሳት ስለዚህ ጉዳይ ድጋሚ መነጋገር አያስፈልግም ምክንያቱም ኦሬዲ ኔ እናሷ የጨረስነው ነገር ነው ያለው። እንግዲህ እኔ እንጂ በጣም በጣም ከሚገባው በላይ አሁን ላይ ተስፋ እየቆረጥኩ ነው ያለው። እስከዛሬ ብሩኬና ሀይሚ ይለያያሉ የሚል አንድም እንትን የለኝም። ግን አሁን አሁን ነገሮች ጥብቅ እያሉ ነው ያሉት፣ በቃ እየከረሩ ብሩኬ አምኗል። አጥፍቻለሁ፣ አዎ ስተሰርቻለሁ ብሏል። አልካደም። ጥፋት አጥፍቻለሁ፣ ስተሰርቻለሁ ግን ይቅርታ ብሏል። ምንም ማድረግ አይቻልም። እንግዲህ የሰው ልጅ ጥፋት ታጠፋ ይቅርታ ነው። ግን አንድ ስህተት ያለው ብሩኬ ጋር ያን ጊዜ ከሶሲ ራቅ ስትለው ሀይሚ ቶሎ ብሎ እሺ ያለማለቱ ነው። በቃ ይቅርታ ጠይቋል። ነገር ግን ሶሲ ሀይሚን ማየት ሀይሜ ሶሲን ማየት አትፈልግም ነበረ፣ ነገር ግን በተደጋጋሚ ወደ ብሩኬ ሶሲ ትመጣ ነበረ። ከሶሲ ጋር ደግሞ ብሩኬ አዎ አቁም ያለው እኔ ንችን የሚያለያየን ነገር ከሆነ እኔ ያንችን ፍቅር የሚያናጋ ከሆነ ከማንም ሰው አልገናኝም ብሎ አላላትም ነበር በጊዜው ሶ አሁን ደግሞ ሀይሜ ብሩኬ ከዳኒ እንድትርቅ ይፈልጋል ሀይሜ ነገር ግን ሀይሚ ሆዬ ደግሞ በቃ በሰበብ አስባብ ምክንያት እየፈጠረች እንደዚህ ያለች እንደዚህ ያለች፣ ብቻ ግን ሁለቱ ምል ውስጥ ያሉ ነው የሚመስለው። አሁን ፈጣሪ መረጋጋትን ይስጣቸው እንጂ። ሀይሚዬም ከዳኒ ስጦታውን ለምን ተቀበልሽ ሲላት፣ አይመለከትህም ገና አረገዋለሁ። ምክንያቱም ስጦታ ሰጠኝ ፈልጎ ነው የሚደውልልኝ፣ ፈልጎ ነው ገዝቶ የሰጠኝ ነው ያለችው። ግን ያው እንደኔ እንደኔ ተቀባይነት የለውም ሀይሚዬ፣ ይሄ ምክንያቱም አንቺን የሚጎዳሽን ነገር ይጎዳሻል። በቃ ምክንያቱም የአንቺ ከዳኔ ጋር መሆን፣ የአንቺ ከዳኔ ስጦታ መቀበል ለአንቺ ትልቅ አደጋ ነው። ለአንቺ ትልቅ ከባድ ነገር ነው። ለምን አንደኛ ከብሩኬ እያየሹ ነው እያራራቃሽ ነው እያጣላሽ ነው። ክፍተቱ እየሰፋ ነው ከብሩኬ ጋር ያለው ነገር ለምን በዳኔ ምክንያት። ሁለተኛ አብሉ እኔ እንጃ ስጦታው፣ ምናልባት ብሩኬ ዳኒን ስለማይፈልገው ይሄ፣ እኔ እንጃ ብቻ መቀበል እንደ አጠቃላይ መቀበል አልነበር፣ እና ለሁለታችሁም። እሱም እንግዲህ የራሷ ጉዳይ ነው የሚለው እሱም የራሷ ጉዳይ ነው፣ ተለያይተናል ነው የሚሉት። ግን አንድ ነገር ሳላስተላልፍ አላልፈም። አሁንም ቢሆን ሚፍታህ አንድ ቁም ነገር ፕሊስ፣ እንደው እንደው በፈጠረ ጋሽዬ አዲስ አበባ ናቸው። ስለዚህ ቢያንስ እንደምንም እንደምንም ብለህ ሄደህ ጋሽዬን ይዘህ ላንዴና ለመጨረሻ ጊዜ ሳትሞክር ሞክር፣ ተስፋ ቆርጥ ዝምናት። አደራ ሚፍታህ፣ ይሄንን ነገር አደራ። በምድር በሰማይ የምሬን ነው። ይሄን ነገር በቃ ላንዴና ለመጨረሻ አንዴ ሞክረሃል ከዛ ደግሞ ጋሽዬን ይዘህ ሞክር። ከዛ በኋላ ጋሽዬን እምቢ ካሉ ተስፋ እንቆርጣለን፣ ምንም አማራጭ የለንም። ጋሽዬን እምቢ ካሉ ተስፋ እንቆርጣለን፣ በቃ ሌላ አማራጭ የለንም። በቃ የመጨረሻ ጋሽዬ ይጠይቋቸው ሁለቱንም።